ክቡር አቶ ደመቀ መኮንን፣ ክቡር አቶ ሙላቱ ተሾመ፣ ክቡር አቶ ብናልፍ አንዱ አለም፣ ክቡር አቶ አወሎ አብዲ፣ ክቡር የቻይና አምባሳደር፣ የተከበራችሁ ጥሪ የተደረገላችሁ እና ይህንን የወደፊት የኢትዮጵያ እና የቀጠናው የበርካታ አመራሮች መፍለቂያ የሆነውን ድንቅ አካዳሚ ለማስመረቅ በዚህ ስፍራ የተገኛችሁ ሁሉ እንኳን ደስ ያላችሁ እንኳን ደስ ያለን ማለት ፈልጋለሁ። ይህ አካዳሚ ለኢትዮጵያ የመንግስት አመራሮች፣ የቢዝነስ አመራሮች እንዲሁም ተተኪ ወጣቶች የእውቀት ብርሃን የሚያፈልቅ እንደሚሆን ይጠበቃል። ከፍተኛው የአፍሪካ ችግር ከፍተኛው የኢትዮጵያ ችግር የእውቀት ብርሃን ማጣት ነው። እውቀት ከማጣት የተነሳ እርስ በርስ የምንባላ፣ የማንተጋገዝ፣ በጋራ ማንቆም ሁልጊዜ የሌሎች ሲሳይ የምንሆን ያደረገን በአብርሆት ያልተሞላንና አርቀን ማየት አሻጋሪ ሀሳቦችን ማፍለቅ አለመቻላችን በመሆኑ ይህንን ታሳቢ አድርጎ ይህ አካዳሚ እስካሁን ኢትዮጵያ ውስጥ ካሉ የትምህርት ተቋማት እጅግ በተለየ መንገድ ዘመናዊ ሆኖ ሰፋ ያለ ቦታ ይዞ እንደምታዩት ከእንጦጦ ጋር መሳ ለመሳ የሚነካካ ሆኖ በውስጡም እጅግ ዘመናዊ ፋሲሊቲን አሟልቶ ባጠረ ጊዜ ውስጥ ዛሬ ለምርቃት በቅቷል። ይህ ከመሠረተ ልማት አንጻር ወሳኝ ምዕራፍ መድረሳችንን የሚያሳይ ታላቅ ድል ነው። ነገር ግን የገነባነው ህንፃ የገነባነው መሰረተ ልማት የተሻለ ብቃት ያላቸው የሀገር ውስጥና የውጭ ምሁራን አቅፎ የሚፈለገውን የአመራር አብርሆት እውቀት ብቻ ሳይሆን ዊዝደም፣ እውቀት ብቻ ሳይሆን ጥበብ የሚፈልቅበትና የሚገኝበት ተቋም ሆኖ እንዲገነባ ተጨማሪ ስራዎች መስራት ይኖርብናል። እንግዲህ አህጉራችን አፍሪካ የኋላ ቀርነት የጨለማ የደህንነት የግጭት ምሳሌ ነች። ለምንድነው አፍሪካ ህዝብ ቁጥሯ ከፍተኛ ሆኖ ሳለ እንዲሁም ከፍተኛ የማዕድን ሀብት ከፍተኛ መልማት የሚችል ምድር ይዛ ስታበቃ ደሃና፣ የድህነት ምልክት የሆነችው የሚል ጥያቄ በስፋት ይነሳል። ለዚህ ቀላሉ መልስ ተደርጎ የሚወሰደው በቅኝ ግዛት የተገዛች አህጉር ስለሆነች ነው የሚል ነው። ነገር ግን በዓለም ላይ ከመቶ በላይ ሀገራት በቅኝ ግዛት ተገዝተዋል። አውሮፓን ሳይጨምር በጣም ጥቂት በጣት የሚቆጠሩ ሀገራት ካልሆኑ በስተቀር በቅኝ ያልተገዛ የዓለም ክፍል የለም። በኤዥያም፣ በሳውዝ አሜሪካም፣ በኖርዝ አሜሪካም፣ በአውስትራሊያም ሁሉም አህጉሮች የቅኝ ግዛት ዕጣ ፍንታ ደርሶባቸዋል። ነገር ግን አፍሪካ በቅኝ መገዛቷን እንደ ምክንያት ወስዳ ካለችበት ጨለማ መውጣት መሻገር ተቸግራ ቆይታለች። ይህም ምክንያት እንደ አህጉር ብንቀበለውም እንደ ሀገር ኢትዮጵያ ያልተገዛች ሀገር ስለነበረች ለምንድን ነው እንደተገዙ ሀገራት የጨለማ ምልክት የሆነችው የሚለው ጥያቄ ጠንካራ መከራከሪያ ሆኖ መገዛት ብቻውን በቂ ምክንያት መሆን እንደማይችል ያሳያል። ሌሎች ሲከራከሩ ቀደም ሲል የነበረው በአካል የነበረው ኮሎኒ የቀረ ቢሆንም በተለየ መንገድ አሁንም ሲስተማቲካሊ የአፍሪካ ሀገራት ከቅኝ ግዛት ነጻ ያልወጡ በመሆናቸው ነጻ ሀሳቦች አህጉራቸውን፣ ሀገራቸውን፣ ህዝባቸውን የሚጠቅም ሀሳቦች አፍልቀው መጠቀም ስላልቻሉ ነው የሚል መከራከሪያም ይነሳል። የዚህ ችግር መነሾ ሁላችሁም እንደምታውቁት አስራ ስምንተኛው አስራ ዘጠነኛው ክፍለ ዘመን ነው መታጠፊያ ነጥብ የሆነው። እስከዚያ ጊዜ ድረስ አፍሪካ ዕጣንም እንጨትም ማንኛውም ጥሬ ዕቃ አቅርባ በሌላው ዓለም ካሉት ህዝቦች ጋር እምብዛም ባልተራራቀ ሁኔታ ሽጣ ገዝታ መኖር የምትችል ነበረች። የኢንዱስትሪያል አብዮት የጀማምረበት ምዕተ ዓመት ውስጥ በሰፊው ሲጋዝ የነበረው ጥሬ ዕቃና ለባሪያ በባሪያነት ሀገር እንዲያቀና ሲሸጥ የነበረው የአፍሪካ ዜጋ የኢንዱስትሪያል አብዮት ተፋፍሞ የሰው ኃይል ፍላጎት እየቀነሰ ሲሄድ ጥሬ ዕቃውን እንጂ ሰው አያስፈልግም ብሎ ያመኑ ኃይሎች የባሪያ ስርዓትን የሚያስፈጽም የአፍሪካ አጉር መኖር የለበትም የባሪያ ስርዓት አደገኛ ስርዓት ነው፣ የባሪያ ስርዓት መቆም አለበት የሚል አዲስ ትርክት ይዘው መጡ። ይህ የባሪያ ስርዓት ንግድ ይቁም የሚለው ሀሳብ ለአፍሪካኖች ድቡዳ ነበር። ምክንያቱም ሰዋቸውን እየሸጡ ልክ እንደ ጥሬ ዕቃ ይኖሩ ስለነበረ የሚሸጥና የማይሸጥ አገር፣ ዘመናዊ የሆነና ዘመናዊ ያልሆነ መንግስት የሚል ናሬሽን ከዛው ከገዢዎቻችን አካባቢ መጥቶ የባሪያ ስርዓት እኛ እንዲቆም ፈልገን ሳይሆን በበቂ ሰዎቻችን የወሰዱና ተጨማሪ ኃይል አያስፈልግም ብለው ያመኑ ኃይሎች የባሪያ ስርዓት አላስፈላጊና ወንጀል ነው ይቁም የሚል ዱቡዳ አፍሪካ ላይ ጣሉ። ከዚያ በኋላ ሰው እየላክን በገፍ ሰው እየላክን የምናገኘው ገቢ ሲቀንስ አፍሪካ ውስጥ በጥቅሉ ማዕድን ሳይሆን ውድ የከበሩ ድንጋዮችና ሀብቶች ነዳጅን ጨምሮ አብዛኛው ሀብት እዚህ ሳይለማ በጥሬ ዕቃነት እንዲበረከት የሚፈልጉ ኃይሎች አሁንም ሀሳባቸውን በማደርጀት አፍሪካ እርስ በርሷ በብሔር ስም፣ በሃይማኖት ስም፣ በድንበር ስም እየተጋጨች እነሱ አስታራቂ የሆኑ ሀብቷን ንብረቷን ለመውሰድ ሁኔታዎች አመቻቹ። አፍሪካውያን መጀመሪያ ሀሳብ ሲሰጠን ተሽቀዳድመን ወስደን ስናደርግ የሰለጠን የበቃን የተሻል መሆናችን እየተነገረን እኛም እየተቀበልን ሽያጩን ካፋፈምን በኋላ ሲበቃቸው በቃ ደሞ ሲሉ ፈጥኖ ያቆመው ዘመናዊ ሽያጩን ማስቀጠል የፈለገው ደሞ ትክክለኛ ያልሆነ መንግስት እንደሆነ እየነገሩን እያጣሉን እያጋጩን ላለፉት ሁለት መቶ ዓመታት ገደማ የጨለማ የደህንነት የግጭት ምሳሌ ሆነን ቆይተናል። አሁንም እነዚህ ሀሳቦች መልካቸውን ቀይረው አፍሪካ ላይ ይሰነዘራሉ። ያልተመቹ መንግስታትና ሀገራት አዳዲስ ስም ይሰጣቸዋል። ምናልባት ነቅተናል እንለወጥ የሚሉ አፍሪካ ሀገራት እንዲኮረኮሙ አንገታቸው እንዲደፉ በግለሰብም በመንግስት ደረጃም እንዲንኮታኮቱ ይደረጋል። የብዙ አፍሪካ ሀገራት መንግስታትና ግለሰቦች እንደ ምሳሌ ሊነሱ ይችላሉ። ምርጫ ብለው በስፋት የሚናገሩና የሚያስተምሩ የዓለም መንግስታት ምንም ምርጫ ካላደረጉና በወታደራዊ መንግስት ፈንቅለው ከያዙ መንግስታት ጋር በቅርበት ሲሰሩ ይታያል። በአፍሪካ ውስጥ ምርጫ የማይደረግባቸው ወይም ተደርጎ በኃይል ተፈንቅለው የተገዙባቸው አካባቢዎች በሰላምና በስምምነት ከነዚህ ኃይሎች ጋር ሲሰሩ ይታያል። ዋናው መመዘኛ የእኛ ልማት፣ የእኛ ሰላም፣ የእኛ ብልጽግና፣ የእኛ ዴሞክራሲ ሳይሆን የእኛ መመቸት ነው። ይህ ስለሆነ ከፍተኛው ችግር እየሆነና የአፍሪካን ሕዝብ እየጎተተ ያለው ድንቁርና ስለሆነ ይህ አካዳሚ ይህንን ችግር ከመፍታት አንጻር ከፍተኛው ሚና ለኛም ለኛም ጎረቤቶች ሊወጣ ይችላል የሚል ሙሉ እምነት አለን። ሁላችሁም እንደምታውቁት ከአፍሪካ በላይ በሶሻል ካፒታል በእርቅ በእድር በሽምግልና እና በባህላዊ ስርዓት የደረጀ አህጉር እምብዛም አይገኝም። ሽማግሌዎች ማክበር የሽማግሌን ቃል ማክበር የሃይማኖት አባቶችን ቃል ማክበር በአፍሪካ በብዙ ሀገራት የሚታወቅ ቢሆንም ይህ ሶሻል ካፒታል ተንዶ ፈርሶ አፍሪካውያን እንኳ ለሌላ የሚተርፍ የእርቅ ማዕድ ሊሆኑ ቀርቶ ራሳቸውን መታረቅ መነጋገር የማይችሉና የሚያጋጩን መልሰው የሚያስታርቁን የሚያጋጩን መልሰው የእርቅ መድረክ የሚከፍቱ ሁኔታ በስፋት እየተፈጠረ ስለሆነ ከዚህ ወጥተን ማሰብ፣ ማሰላሰል፣ አገራችንን ማልማትና ማበልፀግ፣ ወደ ሰላም መንገድ መንደርደር፣ ማለቂያ ወደ ሌለው ጦርነትና ግጭት ያሉትን ጉዞዎች ማስቀረት እንድንችል ይህ የእውቀት ማዕከል ለኛም፣ ለጎረቤት ሀገሮችም ጭምር እንዲያገለግል ሆኖ በምታዩት ስታንዳርድ የተሰራ በመሆኑ ቀጣዩን ስራ በበቂ ደረጃ መስራት ከቻል ለኛ ለኢትዮጵያውያን፣ ለመንግስት ኃላፊዎች ብቻ ሳይሆን በቢዝነስ ላሉ በተለያየ ስራ መስክ ውስጥ የሚሰማሩ ኃይሎች በአጠረ ጊዜ ውስጥ ከሶስት ወር ከስድስት ወር ባልበለጠ ጊዜ ውስጥ እየመጡ ዋና ዋና የሚባሉ እውቀቶችን የሚገበዩበት ልምድ የሚቀያየሩበት አካዳሚ እንደሚሆን ይጠበቃል። ይህ ተቋም ስያሜውን በቅርቡ ቀይሯል። ስያሜውን ከመቀየሩ ጋር ተያይዞ ብዙዎች የቀድሞ የኢፌዴሪ ጠቅላይ ሚኒስቴር የነበሩትን አቶ መለስ ዜናዊን የእሳቸውን ስም ከማንሳትና ካለመፈለግ ጋር ያያያዙ፣ በአንጻሩ ደግሞ የእሳቸውን ስም መነሳት እንደ ተገቢ የወሰዱ የህብረተሰብ ክፍሎች አሉ። ነገር ግን እውነታው ከሁለቱም ሀሳብ ወጣ ይላል። ይህ አካዳሚ ሲሰራ የተሰራበት ዋና ዓላማ የኢህአደግ ካድሬዎችን እና ከፍተኛ አመራሮችን እንዲያሰለጥን ነው። የሚያሰለጥንበትም መሰረታዊ እሳቤ አብዮታዊ ዴሞክራሲ ነው። ባለፉት ሁለት እና ከዚያ በላይ ዓመታት አካዳሚው ያ የነበረውን እሳቤ ማስተማር ስለማይችል ሙሉ በሙሉ ማለት በሚቻል ደረጃ ስልጠና እየሰጠ አልነበረም። በአዲስ መልክ ኢንፍራስትራክቸር ስንገነባ፣ ካሪክለም ስንቀርጽ እና ለዚህ አካዳሚ ብቃት ያላቸው አመራሮች እና መምህራን ስንለይ ቆይተናል። አሁን የአፍሪካ የልህቀት አካዳሚ የተባለበት ዋናው ምክንያት የምናስባቸውን እሳቤዎች በአገራችን ብቻ አጥረን ማስቀረት ስለማንችል እየሰጠን፣ እየተቀበልን፣ እያስተማርን፣ እየተማማርን በጋራ የምንወጣበትን እድል መፍጠር ያስፈልጋል የሚል እሳቤ ስለያዝንና የተመሰረተበት ለመንግስት ወይም ለፓርቲ ካድሬዎች ብቻ ሳይሆን ለግል ሴክተር አመራሮች፣ ለጎረቤት አገሮች፣ ለወታደሮች፣ ለዲፕሎማቶች ለልዩ ልዩ ሴክተር ሙያተኞች እንዲውል ታስቦ በመዘጋጀቱና ስራውን ባለፉት ዘጠኝ ወራት ገደማ ሲጠና ቆይቶ በቅርቡ የተወሰነ መሆኑን እየገለጽኩ የቀድሞውን ጠቅላይ ሚኒስትር ስም ካለመፈለግ ወይም ከመፈለግ ጋር ትስስር የሌለው ዋና ዓላማው አሁን የተደራጀበትን አቅምና የካሪክለም ዝግጅት ማሸጋገር በሚችልበት ደረጃ እንዲቆም ታስቦ ብቻ የተሰራ መሆኑን ለመግለጽ ወዳለው የአካዳሚ የብዙዎቻችንን ያለማወቅ የብዙዎቻችንን በጥበብ አለመሞላት ደረጃ በደረጃ እየቀረፈ የኢትዮጵያን ብልጽግና ለማረጋገጥ አጋዥ ሚና እንደሚጫወት ይገመታል። የዩኒቨርሲቲ መምህራኖች፣ የዩኒቨርሲቲ ፕሬዚዳንቶች ለአጫጭር ኮርስ እንዲማሩበት፣ ሚኒስትሮች፣ የክልል አመራሮች እንዲማሩበት፣ የትላልቅ ኩባንያ ሲኢኦዎች እንዲማሩበት እዚህ የምናገኘውን ትምህርት በኖርማል ዩኒቨርስቲ ከምናገኘው የተለየ መሆኑ አውቀን ሁላችንም በዚህ ተቋም በመማር በምናቀረው በማስተማር የሀገራችንን ብልጽግና እንድናፋጥን አደራ ማለት እፈልጋለሁ። ቦታው እጅግ የሚያምር ቦታ ነው። እንደተባለው ከእንጦጦ ጋር ይተሳሰራል። ይህንም በማድረግ ልማታችን፣ ሰላማችንና ብልጽግናችን ወደምናረጋግጥበት የኢትዮጵያን ሁለንተና ሰላም የሚያረጋግጡና ብልጽግናዋን የሚያፋጥኑ ወሳኝ ወሳኝ ውሳኔዎች የምንወስንበት ምዕራፍ ከፊታችን እንዳለ እየገለጽኩ መልካም የስራ ጊዜ፣ መልካም የእውቀት መገበያ ጊዜ ይሁንልን። እጅግ አድርጌ አመሰግናለሁ።